በተደጋጋሚ አቤልም እየነገሩ ነው። ረፍዷል። እኔ በቃ መመለስም አልፈልግም። ቤተሰብሽን ክብር ካሰጣሽ በኋላ ነው። ቀብራራዋ ቀብረር እያለች መጣች። ሩታዬ ሁሉም ናፍቀሽኛል፣ ናፍቀሽኛል። ሩታ ናፍቀኛለች፣ ሩታ ናፍቀኛለች እያለ ነበር እና ለማንኛውም እንኳን ደስ አላቸው። ሩታዬ እንግዲህ ቤተሰብ ጋር አልሄድኩም። እኔ አለሁ፣ ደህና ነኝ። ደህንነቴን ማወቅ የምትፈልጉ ሰዎች ስልክ ስድ ደውሉልኝ። አላነሳውም። ብራ እንግዲህ አሳይታናለች የኔ ቀብራራ የኔ ልዕልት እንኳ እንደናመጣሽልን በመቀጠል ደግሞ ነፃነት፣ እንግዲህ ቤተሰቦች የቤተሰቦችን ክብር ካሳጣሽ በኋላ ነው ወይ የሚጸጽ ትሻላት፣ እውነት ነው፣ እንዲጠፍጠፈ ራሱ እዛው ባስቀመጥካት እና አንዱ ቤተሰቦችን ያስከብራል። አንዱ ቤተሰቦችን አላስጨንቅም ብሎ ራሱን ሽፍን አምቆ ይዛል። አንዱ ቤተሰቦችን በአደባባይ ያዋርዳል። አያቸው አይደለ፣ ልዩነቱ ምንድን ነው? የሩታዬና የነፃነት ጉዳይ ሩታ ቤተሰቦችን አላስጨንቅም፣ ቤተሰቦችን አላስነካም ብላ እንግዲህ ራስዋን አምቃ ይዛለች። እቼኝቱ ደግሞ ዘልዛላ እንግዲህ ወንድ ተከትላ መጣች ወሄደች። ችግር ከወንድ ከሸገር ደግሞ ወደ ቡታጀራ ተመለሰች። ከዛ ተጸጽቻለሁ። ያ ማለት እንግዲህ ወንድሟ ምን አላት መሰላችሁ? ምንም ነገር ላለማድረግ ምንም ነገር ሳታደርግ ተመልሳ ቤተሰቦቿን አዋረደች አለ። እና ታዲያ የሰው ባል ተሸክማለች ልትመጣ ፈልገ ነበር። አንተ ራሱ እንዞርብሃለን እንዴ ወደ ኋላ ልንለብህ አንተ ራሱ ልንዞርብሃለን ማለት ነው። ባጭሩ እንግዲህ ትቀምሳታለህ። እሱ እሱ ምንድን ነው ምንም ላለማድረግ ቤተሰቦቿን አዋረደች። እሱ የሰው ባል ተሸክማለን ልትመጣ ፈልገህ ነበረ። እውነትህን ነው። እና ሩታየ እንግዲህ መመለስ አልፈልግም ያለሁበትን ቦታ ማሳወቅ አልፈልግም ስትል ነበረ። ሰላም፣ ሰላም ውድ ቤተሰቦች እንዴት ኋላችሁ? ልኝ በያላችሁ በሰላም እና ጤና ደስታ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ቻናላችን ይሄ ሰሞን አሳማኝነት የለውም እና ላይክ አድርጉኝ። እውነቴ ነው ምላችሁ ላይክ አድርጉን ማለት ነው እና የአውሮታዬ ፕሮግራም የቡታጀራው ፕሮግራም ከተካሄደ እሱና እኔ ጀርባ ለጀርባ ምንድነው ተቀባብለን ነው ወይ ያንን ፕሮግራም የሚካሄደው? እኔ ጋር ያለው ችግር ሳይፈታ እንዴት ያንን ፕሮግራም ይዘጋጃል? አለች። እውነትሽን ነው። አንድን ሰው ያለበትን ችግር ሳይፈታ ፕሮግራም ሊያስተካክል አይሄድም። ይሄ የታወቀ ነው። አብርሃም ምን እንደነካው አላውቅም። ወንድሙ ራሱ መጣና ዛሬ እንባ ከረዮ አንተነ ምንድን ነው አለው። እናንተ አምጡልኝ፣ አንተነ ያስደፈርከኝ። እኔ ኮ ቆፍጣና ነኝ ጀግና ነኝ። ራሴ የማስከብር ሰው ነኝ። አንተ ግን ራስህን አስንቀህ እኔም እንድታስንቀኝ አልፈልግም። አላለም አንተ? በመጮህ ነው እንደምታምነው። አንተ እኮ ጀግንነት ማለት ረጋ ሰከን ብሎ የሚያስረዳ ሰው ነው። አንተ መጮህ ብቻ ነው እንዳን- አትጩህብን፣ አትጩህብን እንዲህ እየመጣችሁ ማለት ነው። አሁን የዛሬው የሩታዬ ቪዲዮ ብቻ ነው ጸጥ ብላ ረጋ ሰከን ብላ ያወራችሁ። ሌሎቻቸው እንዳለ ጩኸት በጩኸት ነው። ሂዶ አዳምጡ። የምሬ ነው ምላችሁ። ሩታ እንደዚህ ያለ ቸከሌ እንደዚህ ያለ ቸከሌ። ሩታ አጥፋተኛ ናት። ሩታ አጥፋች ትሄድ ብዬ ነበረ። አዎ ብዬ ነበረ። አውዝ ቢላ ምንኩም እናንተ ገደል ግቦ ረባጃችሁ ግቦ ልጅቷን ተፋቷት። በቃ በራሷቸው አይዲ ያሸቀሉ። አይ ሩታ ዬ፣ ስንቱ ግን እኮ ምስጋና ቢስ ሁላ ማለት ነው። አንድ ሰው የሚያመሰግናት ይታጣች። ልጅ ሸቅላችሁ ተሸቅላላችሁ ተሸቅላላችሁ፣ ግን አንድ የሚያመሰግናት ሰው የለም። እስኪ አንድ ሰው አምጡልኝ አንድ ሰው። ሩታ ተብሎ ከዛ ፎቶ አካል ተለጠፈ የማን አባቱ ነው? ማንን ነው ገብቶ የሚያየው ቪዲዮ? ማንም አያይም። ስለዚህ የሚያመሰግን አንድ ሰው የለም፣ እሷን የሚያንቋሸሽ እንጂ። ጥፋተኛ ናት እንዲናስ እንዲናት ይድፋችሁ። እና ያው የነጻነት ወንድም እንግዲህ እንደምታዩት በጥፊ ጠፍጥፏታል። በዙም አልነካትም፣ ትንሽ ነው ነካ ያደረጋት። እና የቤተሰብ ክብርን አዋርደሻል፣ የቤተሰብ ክብር ካዋረደሽ በኋላ ምናምን እያለት ነበረ። ግን ከሁሉም የገረመኝ ምንም ነገር ላለማድረግ የቤተሰብን ክብር አዋረደች አለ እና ታዲያ የሰው ባልተሸክማ ልትመጣ ነበረ እንደ ከዛ በፊት የነበረው ነገር አውቃለሁ አለ። ከዛ በፊት የነበረው ነገር የምታቅ ከሆነ ከተለያዩ ቆይተዋል። የተለያዩበትን ምክንያ ምክንያት እውነትም ወንድሟ ከሆንክ ነው የተለያዩበትን ምክንያት ታውቃለህ። ታዲያ ምን አስለፈልፈ እግሯን ሰብራህ ቪዲዮ ሳይሰራ፣ የዛሬው ቪዲዮ ራሱ መሰራት አልነበረበትም። እግሯ ሰብራ ታስቀምጠም ነበር። አንተ ራሱ አምጥታ ወደ ሚዲያ ያው አንድ ነጽብ አስጣለችህ። ነጽቡ ምንድን ነው? ምንም ነገር ላለማድረግ ቤተሰቦቿን አዋረደች። ታዲያ ሰው ባልተሸከም ልትመጣ ፈልገህ ነበር። አየሀቸው አይደለም? ቤተሰቦች ስለዚህ አንተም ላይ እንዞራለን ማለት ነው። ደግመህ ና። ከእሱ ዋጋ እና ከሚዲያ ጠፋለሁ አለች ጥፊ። እኛ ምን ገባን ጥፊ? እንዳውም እኛ ማሰድበሽናል። እውነቴ ነው የምልሽ ስልኬን ተሰበራል አለች። ሰዎችም ስልኬ እስከመሰበር ድረስ ከሽ ከዚህ በፊት ፍቅር ምን ብላለች መሰላችሁ? ካሜራ ተሰብሮብኛል አለች። አይ ውሸታችሁ፣ ውሸታችሁ እኮ ጥግ እንዲሁ ጭንቅላታችሁ ሽበት እንዳይበቅል በውሸታችሁ ጥግ፣ የምር ጭንቅላታችሁ እንደ እስኪ የማይዋሽ ዩቲዩበር ጥቀሱልኝ ጋይስ፣ የማይዋሽ ዩቲዩበር ጥቀሱልኝ። እናንተስ እኮ ጨርሳችሁ ገደላችሁን እኮ። ለማንኛውም ውድ ቤት ሰዎች ያው ቀብራራዋ የናፈቀቻችሁ በሙሉ መታለች። ቀብራራ እያለች ነበረ። ምንም እኔ ደህና ነኝ ብላ እንግዲህ እውነት ለመናገር ስልክ ሲደወል ብላት አላነሳችም። ወታለች ከተባለ ጀምሮ ስልክ አታነሳም። አይገርማችሁም? እና በዛ በዛ ምክንያት እውነት ለመናገር ብዙ ሰው የተጨነቁ ሰዎች ነበሩ። ብዙ የሚወዷት ወዳጆቿ ራሱ አላነሳችም ወይ? ኧረ በማርያም ጠይቃችሁ ነገሩ ኧረ ትብሎ በሉ። እንዲያውም የሆነ በቃ ናት ሲባሉ ራሱ ማሉ ይላሉ። እስኪ ወላ ይበሉ ማርያም እንበሉ ማሉ፣ መሐላ እና ያ ሰው ራሱ በቃ በውሸት ራሱ አዎ፣ ደህና ናት ብላችሁ ለማሳምን ራሱ በጣም የሚከብድበት ጊዜ ነበረ። እና ለማንኛውም እንኳን ደህና መጣሽልን ለእልቶ ቀብራራዋ። የፍሬም ደግሞ ቧከረጅ አትበል በየመጣበት ጊዜ የሆነ ያዙኝ ልቀቁኝ አትበል። እሺ፣ ያዙኝ ልቀቁኝ አትበል። ራስ ማስከበር ማለት ራስህን እንድታስከብር እንዴት ነው እንዴት ነው ሰው የሚያከብርህ? አንተ በማያገባህ ነገር አያገባችሁም፣ አላለም? አያገባችሁም። እነሱ ነገ ይታረቃሉ። እኛ እንደማይ እንደሚታረቁ እኮ እናቃለን። እንደማይጣሉም እኮ እናቃለን እናውቃለን አርፈው ቁጭ በል። አርፈ ቁጭ በለይ። ያናውቅም አይደለም እንትና ማለት ነው። ኤፍሬም ለማያውቁት እንሸውዳቸው፣ ይሄ እናውቃለን። ግን አንተ አፋ አውጥተህ ትሄድ አልክ ቤትዋ ድረስ ሄደ። ምንድን ነው ያልከው? አብርሃም፣ በቃ ተዋት ትሄድ ስትላት ምንድን ነው ያለችው? ሩታ፣ አያችሁ አይደለ በደካማ ጎኑ ገብታ ማለት ነው። ምን እንዳለች ታውቃላችሁ? ኤፋ ስለተረዳኸኝ አመሰግናለሁ አለችው። በፍቅር እንትን ዞራ ገባችበት። እንግዲህ አስቡት። ስለዚህ ስለተረዳኸኝ አመሰግናለሁ ነው ያለችህ። ምንም አላለችም። ከዛ ስትወጣ ደግሞ ጥፋተኛ ናት መጀመሪያ ትውጣ። ከጠፋች በኋላ ጥፋት ከወጣች በኋላ ጥፋተኛ እረ እናንተ አስከፋ። እረ እናንተ አስከፋ። እረ ፈጣሪያችሁን ፍሩ። ትውጣ ከዛ መልሶ ደግሞ ከወጣች በኋላ ደግሞ ለምንድን ነው ጥፋተኛ ናት? በቃ መድረሻ ቤስ አደረጋችኋት መሰለኝ ልጅቷ። ኧረ ቤተሰብ ሞልቷታል፣ እናቴም አዲስ አበባ ላይ ወንድም አላት። መድረሻ ቤስ አይደለችም፣ ቤተሰብ አላት። መድረሻ ቢስ ይመስሏል፣ አንዳንዴ አንዳንድ ሰው የሆነ ሁሉንም ነገር ችላችሁ ስታሳልፉት በቃ መሄጃ ሌላችሁ መድረሻ ቤስ ነው አድርጎ የሚያስባችሁ ብዙ ሰው እና ለማንኛውም መድረሻ እንዳላት እንግዲህ በቀላል አሳይታለች ማለት ነው ሩታዬ። ያችኝትም ደግሞ ያው ሄዳ የሰው ባል ለመዝርፍ ሄዳ ነበር ሳይሳካላት ቀራ እኔ ተጸጽቻለሁ ደግሞ ምን አለች መሰላችሁ የወሬ ጥማት እኔ ሩታዬ ናት የምታሳዝነኝ ከሩታ ግን ከሩታ ጋር የሚያጣላኝ ነገር የለም እኔ ከአብርሃም እንጂ ሩታ እርጉዝ ናት ሳያት ምናምን አላለችም አንቺ ምን ነው የምታሳዝነሽ ሩታዬ አንቺ ከዚህ በፊት ምንድን ነው ያልሽው ሩታ ለአንተ አትሆንህም እኔነኝ ለአንተ የምገባ ሩታ ለሰው ልጅ ክብር የላትም ለሰው ልጅ ስርዓት የላትም ብለሽ ስትሰድቢያት ነበርሽ አንቺ ታዲያ ዛሬ ላይ አሁን ዞረሽ ተዛዞረሽ እኛ እንድንሰማሽ እንድናምነሽ ወይም ደግሞ አምነን እንድንቀበል ነው እንደ ሩታ ናት ሩታ አይደለችም። አብርሃም ነው ጥፋተኛው እንጂ እሷ ምንም ያደረገችው ነገር የለም። እውነትሽን ነው። እኛ ኮ ማንም የሚሸውደን አሸንጉሊት አይደለንም። እኛ ትላንትና የተናገራችሁ ንግግር አለ ዛሬ ላይ የምትናገሩትን ንግግር በደንብ አድርገን ማነጻጸር የምንችል ትውልዶችን እንገባቸው አደለን። ባይሆን ግን አንቺ ቤተሰቦችሽ አዋርደሻል፣ ቡታጀር አዋርደሻል፣ እኛ ሴቶች አዋርደሻል፣ አሰድበሻል። ቤተሰብሽ አሰድበሻል። ቤተሰቦችሽ ደግሞ የሰደብናቸው እኛ ነን። ምክንያቱም ቤተሰብ ቢኖርሽ ኖሮ እንደዚያ አትልከሰከሽም ነበር የሚለው እየተናገር ነው እኛንን ማንም አልተናገረም። ሲቀጥል ደግሞ ቤተሰባው ካለሽ ቢኖርሽ ኖሮ ሲጀመር፣ እንደዚህ ስትልከሰከሽ፣ ስትዋረጂ፣ የሆነ ራስሽን ስታራክሽ፣ ራስሽን ቆፍጠን ሳታደርግ ስትቀሪ ቤተሰብ ራሱ ቆየ እናቴን ባለማበስ ነው። እናትሽ ለምንድን ነው የምታለቅሰው? ዶላር የለኝም ብር የለኝም ቆጫው፣ ጊዥልኝ፣ ቡና ጊዥልኝ አለችሽ እንዴ ወይስ ግዴታ አልቅሰሽ፣ አብርሃምን ፍቅረኛ የነበረ ብለሽ ሰብስክራይብ አድርግ፣ አምጪ ፈምሽ ብላሽ አለች ወይ እናትሽ? በዚህ ነው ያለቀሰችው። አሁንም እኮ እናትሽ ጨመርሻ እና ለማንኛውም እኛ የምንሰማበት የምንረዳ